ወይዘሮ ሜላት ከልጇ ጋር ከሀሴት ጋር ተገናኘች። እንግዲህ ሀሴት አገናኙ ጋዜጠኛ ይዞ መጥቶ ከቤቷ አገናኝተዋን አለን። እህቶቿ እህቷን ሰላምና ምናሴ ወንድሟን እንግዲህ በሰላም ተቀብለዋታል ማለት ነው። ነገር ግን እንግዲህ ሀሴት ብቻ እንግዲህ ከናና ምናሴ ጋር እና ከነ ሰላም ጋር በሰላም ተቀበሏታል። ነገር ግን ሰላም ጋር ብዙም የተግባቡ እና ፍቅር የሆኑ አይመስልም። ባዩሽም እንግዲህ የሆነ ሻር ነገር አስባለኝ ሀናን እያሰቃየ ነበር ማለት ነው ሰላም ጋር ሃና እንደምትናገረልሽ ብላት ሰላም ጋ እና ባዩሽ ተጣልተዋል ማለት ነው። አሰላሙ አሌይኩም ወረመቱላ በረካቱ፣ ውድና የተከበራችሁ ውድ ቤተሰቦች እንደናችሁ? ከኔ ጋ ሁሉ ሰላም። አልሐምዱላ ረቢልአለሚን። በያላችሁበት አለ ሰላማችሁ ያብዛላችሁ እያልኩኝ ኖላዊ ድራማ እንደቀጠለ ነው ማለት ነው። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሆኖ እንግዲህ ኖላዊ ድራማ በጣም አስተማሪና ደስ የሚል ድራማ ነው። አሁን ላይ ግን እንግዲህ እስኪ ሃና ናት ልጇ። ድምጻችን ይሰማ እያል እንግዲህ ከሃና ተታውቃለች እያል እንግዲህ ሀሴት ተብላ መታለች ማለት ነው። ሀሴት እንግዲህ ወደ ቤተሰቦቿ ጋር በሰላም መታለች። ለመጀመሪያ ጊዜ እንግዲህ ከሰላም ከምናሴም ጋር ተዋውጋለች ማለት ነው። ከዚያ በኋላ እንግዲህ ሀሴት ከእናቷ ጋር ጊዜዋን እያሳለፈች ነበር። እናቷ ክላስ ገብታ ፎቶዋን እያየች እናቴ እንደዚህ አምር ነበር መቸም በልጅነቴ እያለቻት ነበረች። እና ምንም ነገር ሀሴት እንግዲህ በልጅነቷ አታስታውስም ማለት ነው። እንዴት ጥላት እንደልች እና እንዴት እንደተጠፋፉም እንግዲህ ማስታወሻ እየነገርቻት ነበር። ሀሴት እንግዲህ ትንሽ ጸባ ዋጣ ያለ ነው ማለት ነው። ሀና እንግዲህ ሀናን ገረድ እያለች ስትናገር እንግዲህ ባዩሽና ባዩሽ የምትባለው እንግዲህ አክስትሽ ናት ነበር እያለችው። ነገር ግን አክስቷ እንዳልሆነች አወቀች። ባዩሽ እንግዲህ እሷ ጋር ነው የምተኛው ለዛሬ እነ ሰላም ጋተኝ ስትላት እንግዲህ ያው ስለናፈቀቻት ወይዘሮ ሜላት ደግሞ ለዛሬ ቤትሽ ሂጂ ነነገት ትመጫለሽ፣ ነገ ዛሬ ከልጄ ካልተኛ ስትላት፣ አዎ ልጅቱ ደግሞ ሀሴት የምትባለው እንግዲህ ቤት የለሽም እንደነበረ ያለቻት አለኝ አለ፣ ቤት አለኝ እንግዲህ ሜላትን እችላለሁ ብዬ ነው እንጂ ስትላት፣ እኔ አለሁ ለእናቴ ካሁን በኋላ ህጂ ታስፈልግም አለቻ፣ ማለት ነው ይህንናስተ እንግዲህ ወይዘሮ ሜላትም ከእናት ከልጅ ጋር ነው ማድረው ዛሬ ህጂ ብራ ስትላት፣ ባዩሽ እንግዲህ ተቆጣ ሄደች ማለት ነው። ግን ልጅ ሴትዮዋ መሆን ደህና ነው እያለቻት ነበር። አይ ግን አክስቴ አክስት እሽ አይደለችም የእርጅነ ጓደኛ ናት እያለቻት ነበር። አክስትሽ እኮ ስትለኝ ያው ስትይ ነው ምናምን ስትላት፣ አይ ባዩሽ ያው ትናገራለች እንጂ ሆዷን ንጹህ ነው እያለቻት ነበር ማለት ነው። ከዚያ በኋላ እንግዲህ ባዩሽ በቤት ላይ ሀናን እያስጨነቀቻት ነበር ማለት ነው። እንዴ ምን ምን አርጌ ነው መጥራት? ሀና እንደሞ ማለት ነው ሀናን እንግዲህ ድንገት ኩሽና ከፍታ አስጠንቅጣታለች። ምግብ ስርየላት ለልጅቷ ስልክ ለምንድን ነው የምትኮራኩሪው? ስራ ደግሞ ያልቅም። ስራ ስራ፣ ጉድ እኮ ነው። ስራዬ አልቅም አላለችም ከፎ ከዚያ በኋላ እንግዲህ ሀናን በጣም ያስደነቀችልና ምናምን ምግብ ስለሌለ ልጅቱ ስትላት የእቷን ልጅ አለች። ሰላም እየን ማለች ያው እንግዲህ ማለት አዲስ ስለሆነ የምናባሽ ሰላም ነው ያለቻት ነበር ማለት ነው። መጀመሪያ እንግዲህ ሀሴት ሀሴትም እንግዲህ ሀናን ገረዴ ስትል ነበር እና ያው አማርኛው እንደዛ አይባልም አጋዥ ነው የሚባለው ስትላት ህጓን አመጡ ስሙን እንትናለው እያለች ነበርና፣ ከዚህ በኋላ እንደዚህ ብለች ነትናገር። ይሀናን እያለቻት ነበር ሰላም ማለት ነው። ይሄ ሀኒ ጠበቃ ከዚያ ሰላም እንደዚህ ለሰራተኛዎች ነው የትናገርኛለች። እንዴት ያለቻት ማለት ነው። ከዚህ በኋላ እንደዚህ ብለች ነትናገሪ። እናቷም ደግሞ ሚራት፣ በቃ አዲስ ስለሆነሽ አትናገሪ፣ ያስጠላል እንኳን እሱ አይደለም አንቺንም ቢሆን በሀና ተመጣችሁብኝ አልቀልድም እያለች ነበር፣ እያለችው ሰላም ማለት ነው ለሀና አበራ። በጣም ነስ ደሰተችኝ ምናሴ ራሱ ቀየር አለ። በዚ ሀናን በጣም ነው የሚወዷት ምናሴና ሰላም ማለት ነው። በጣም በጣም ነው የሚወዷት። እና ያው ግራን ገባቸው ማለት ነው ለሀሴት። አይሆኑ ሀና ይወዷታል። ሀና ምንም ነገር እንድናገራት አይፈልጉም። እና ወደ ሀና መዘኑ ማለት ነው። ሀና ለማገዝ ነው ያመዘኑት። እና ግራ ገባችው ምናስ የራሱ ወዳገባ ከዚያ በኋላ እንግዲህ አባዩሽ እያስጨነቀች ነበር። ና እሺ ምን ልስራ አለ ምግብ ስትላት እኔ ምን አቃለብ ሱ ዝም ብለሽ ሽያቻ ነበር። ነገር ግን እሷ ደግሞ ሀሴት እንግዲህ ቢዬለሽም ብላ አባረረቻት ማለት ነው። እና ባዮሽ ያው ሻር የባዮሽ ዜራ ነው ይሄ ልጇ እንደማልታል ያልሆነች ሀያ ሀያትን ማን ነው እንትናን ሀንን ልታስጨንቅ ማለት ነው። ከዚያ በኋላ እንግዲህ ምንድን ነው ያደረገችው? ሰላምና ምናሴ እየተጫወቱ ነበር። እሱም ደግሞ ከአሁን በኋላ ጭርጭቅ የለም እንግዲህ ፎቶ እያየሽ እናታችን መጠየቅ ሀሴት እየተባባሉ እንዲሁም ደግሞ ፕሮግራም ለማታ አዘጋጅተውላት ሰላም እና ምናሴ ወጣ ብለው የሆኑ ነገራት እያስተካከሉ ነበርና ማታ ዝግጁ አለሽ እያለቻት ነበር። እና ከዚያ ማታ ግን ያው እንዳልሆነ ሆነ። ሀንዬ ቤቷለ ሀንዬ ቤቷ ለምሄድ ስራ ጨረሻለሁ፣ እንግዲህ መሄድ እችላለሁ። በስቴ ወዴት ነው የምትሄደው ደግሞ አለች ማለት ነው አይ ቤቷ የምትሄደው ቀን ቀን ነው ምሰራው ማታ ማታ ትሄዳለች ስታያል ደግሞ ሰራተኛ ሄደ እንዴ? ቀንቀ እንዲህ አላለው እንዴ እያለች ነበር፣ ከረጋ ተናገረችው ማለት ነው። እንግዲህ ሰላም ሁለተኛ እንደዚህ እንዲያት ብላ አስፈራራቻት ማለት ነው። እንግዲህ የጽናት ማናት የሀኒ አባት ደግሞ ታምቹንና ጆሮን እንግዲህ እያሰለጠኗቸው እያስተማሯቸው ይገኛል። እኔ ግን ደስ የሚለኝ ጆሮና የ ታምቹ እንዲሁም ደግሞ የሀኒ አባት ሲያዋሩ ነው ደስ የሚለኝ ማለት ነው። እና ሀና ያለችበት ነው ደስ የሚለኝ እያሳለፍኩ ነው ስለማየውና በጣም ነው የሚያስገኝ ሀኒ አባት ማለት ነው። እንግዲህ ጆሮ ካታምቹ ጋር ላይ ሰርጉ ቃል ተገባብተዋል ማለት ነው። ቃል ተገባብተዋል ተፈተፈ ብለን ሰርተን ስራ በጉልበታችን ብር ከየታችን ነው የምንሰጠው እያለው ነበር። መስጠት አለብን አታውም እንዴ በጣም ገራም ነው እየተባባሉ የሀናን አባት እያመሰገኑ ነበርና ከየታችን ነው የምንሰጠው ምናልን እያለው ነበር። ትንሽ ጉልበታችን መስጠት አለብን። ጉልበታችን ትን የምንሰጠው እያሉ እንዲያስቃሉ ስራቸው ማለት ነው። እና ንግግራቸው ነው መስራት አለብን። ከሁን በስርቅም ዘ ተማማሩ ማለት ነው ከዛ እሺ እንሰራለን ብለው በእንግዲህ ተስማምተው ከዛ ስራ ሰርቶ የተወሰነ ብር ይዞ ይችን ብር እንግዲህ ይዤ ለሀና አጠራቅም ይሰጥታለሁ እያለ ስለ የስራ ብር እያጠራቀመላን ነው። ማነው ጆሮ የሰው ሲቀየር እንደዚህ ነው በእውነት አለ መልካም ሰው ሲልክልን በሰው ሰው እንደዚህ እንቀየር አይወታቸው እሱ ተቀየረ፣ ጓደኛው ቀይረው ማለት ነው። ከዚያ በኋላ እንግዲህ

እጅሽና የዘሽ እኮ የምርመራ አይደለም፣ ምን አውቃለሁ እያለች ስትል፣ ለማንኛውም እናቴ የትፈልግሻለች እያለች ነበር። እኔን የምፈልገው ስትላት፣ ሰራተኛ ነች ሰራተኛ አንቺ ይላለን ያለቻት። እሺ የት ናቸው? እሄዳለሁ አለቻት። ምኝታ ከላስና ስትላት፣ ከወይዘሮ የሚላጋ ጽናት ሄደች ማለት ነው። ይቅርታ ቅድም እኳን ስለተናገር ይቅርታን ጠየቅሽ ነው። ያው አዲስ ስለሆነ ፈርጃ ሰው እንዳያ ችግር የለውም እኔ እኮ ረዳት አለሁ ችግር የለውም። በላስ ሀኒዬ ማለቻ ማለት ነው። ሁለተኛ ደግሞ ባለፈው አባትሽ እንዳማቸው ወጥ ነግረሽኛል፣ እና የሚያሳክሙ ብሩን መጠን የሚያስፈልግሽ ነግረሽ ነበር። ያንን ብር ሰጥሽና ታሳክሚያለሽ አሰቂ እየስለመጣሽ ላገኛል ደስ ስላለኝ አባትሽን ብር ሰጥቼሽ ታሳክሚያለሽ። እያስቻት ነበረው። ወይዘሮ ሜራዊት ማን፣ ኧረ አይሆንም እንደዚያ አይሆንም ብላ ተከራከረቻት። እንግዲህ ሀኒም አይሆንም ምንም ማድረግ ያልኩሽን ማድረግ ያለብሽ ብር አካውንት፣ አስገባልሻለሁ ነገ ውስጥ አባትሽን አሳክሚያቸው ብላ ደመደመች። ይባል ማነ ወይዘሮ ሜላት፣ በጣም ደስ የሚል ነገር ነው። እንግዲህ ሁሉም ነበር የተጨነቁት፣ ጆሮም ሀኒም፣ ሁሉም ነበር ለሃኒ አባት የተጨነቁት ማለት ነው። እኛ መልካም ከሆን አገሻና አናጣም። ና ሀኒ እንግዲህ ለአባቷ መሳከሚያ ብር እሰጥሻለሁ ብላታለች ወይዘሮ ሜላት። በጣም ደስ የሚል ነገር ነው። ሀኒዬ አባቷን ተሳክማለች ማለት ነው። ሀኒዬም ደግሞ በዚህ ተነሳስታ እንግዲህ እናቴን እፈልጋለሁ ወይዘሮች ይፈልጋለሁ ማለቷ አይቀርም ማለት ነው። ግን ለምን ለምን ያብ የባዩሽ ሴራ ነው እንደዚህ የሆነው። ትክክለኛ ልጅ ና እናት ሜላት ና ሀና ናቸው። ድምጻችን አይሰማም እንዴ? አንተና ደግሞ ሀሴት ደሞ በጣም ወጣ ያለች ልጅ ናት። ቀጣይ ነኝ።